እስኪ ተረዱትና አስቡትና ከዛ ንገሩኝ። ፋሚሊ እኔ ነኝ። አይገባኝም ብዙ ጊዜ ለምሳሌ አንድ ሮብሲ፣ አንድ ጥያቄ ልጠይቅሽ። አንድ አንቺ አሁን ተቸገርሽ፣ ተቸገርሽ፣ ምንም የለሽም። እና አልቸገረኝም። ምሳሌ ነው የምሰጠሽ። ምሳሌ አትስጠኝ አልፈልግም። አንድ ሺህ ብር የሰጠች ሰው ነው የሚበልጠው ወይስ የሆነ ሰዓት ላይ አምሮብሽ አንድ ሚሊዮን ብር የሰጠች ሰው ነው የሚበልጠው? አንድ ሚሊዮን ብር የሰጠኝ ሰው እንጂ ተቸግረሽ ያተረፈች ሰው አይበልጥም። አንድ ሚሊዮን ስጡኝ ያማረብሽ ጊዜ ሁሉም አለኩ ከጎንሽ። እኮ እኮ አንድ ሚሊዮን የሰጠኝ ሰው ነው ወዳጅ። ምን ያደርግልኛል? አንድ ሚሊዮን ብር ልስጠሽ በይ ከማሜ ጋር ተጫውቺ። በይ ሊሰድበኝ ነው የሚጠራኝ እኮ እሱም አሁን ለሌላ ነገር መስሉቅ ነው። አይ ተጥለ ሄዳለ ሄዳለ። አንሻ አዎ፣ ደጋግሞ ይጻፉልኝ ነውና፣ እስኪ አንድ ደግሞ እዚህ ማሜ ጥሩ ሰው ነው ባይደርግና ማሜ ጥሩ ሰው ነው። ጥሩ አጫውትሻል። ተጮቺ። የምሪ ነው ማለት ነው። ተንካሲስ ነው። ተንካሲስ ነው። እሱም ጥሩ ጎናለው። ተንካሲስ ነው። በልበልበል በቃ በማሜም እና በእኔ መሃል ደግሞ አታውራ። በቃ በቃ ስለኔና ስለአንተ አልፎ አልፎ አልፎ ትዝ ሲል ምናምን መሆን ስመኝ ትዝ ሲል ምናምን አልፎ አልፎ አልፎ እንደዚህ እናወራለን። ያለ በዛ ይቀር ደግሞ የቃምኩ ቀን ባይሆን ጥሩ ነው። አሁን ያልቃምኩ ቀን እንትን እሆናለሁ። የሆነ ቀ- ዝም ብላለሁ። ስቀም ምላሴ ላይ አንዳንዴ ይበላኛል እንደዚህ። ደግሞ ከዛ ደግሞ ይደክመኛል፣ ቶሎ ይደክመኛል። ማዳመጥ አልችልም። ብዙ ደንቆሮ ነው የምሆን ስለዚህ ሌላ ቀን ደግሞ ነውስ ቀንሽ አሁን እንትን ምን መሰለህ፣ እሱ በዝቶ ነው ብለክ ነው። እሱ በዝቶ አይመስለኝም። እስኪ ወይ መይቢ ደግሞ እሱ አንሶብኝ ይሆናል። እስኪ ሞክርበት፣ ትጨማምርበታለሁ። በዝቶ ነው ይሄ የነገርሽው? አይ በዝቶ በዝቶ ቢሆን በዝቶ ቢሆንም እንደዚህ አያንቀዘቅዘኝም፣ ሰላማዊ ይሆን ነበር። አንሶብኝ ነው እንደዚህ የሚያደርገኝ ይመስለኛል። እስኪ ብዙ ጊዜ ሴት ልጅ ዲፕሬስድ የምትሆነው ወይ የምትቅመው ወይ የምትለፈልፈው ወይ ደግሞ ሰው ለመረዳት ማትፈልገው አይ አይደለም አይደለም አንተን እንዳያምረኝ ፈልጌ ነው። ኦልሬዲ ስቅምበትም እንድሚያደርገኝ ከሆነ ደግሞ እጂ እስኪ መላመላሉ አለው። ስለዚህ ችግር ሃን እየሽ ቆንጆ እና ችግር የለም። እንግዲህ እስኪ እንደሱም ከሆነ መቀነስም ካለብኝ ቀንሳለሁ። ያው ያለውበትንም ሁኔታ ነው ስለሆንኩ ማቀው ሜቢ መጨመር ነው የሚያስፈልገኝ የሚጨምረኝ ሰው። እፈልጋለሁ ምጨምረኝ ቻው በቃ መልካም አዳር ይሁንልኝ፣ መልካም ጊዜ። ከዛ ደግሞ ስወጣ ቪዲዮ ግን በደንብ አይቼው ለመረዳት ሞክራለሁ። እሺ፣ እሺ፣ ቻው በቃ ቻው። ጤነኛ ያለው ልጅ ነገር ሪካርዱን ስታየው ደግሞ እኮ አይታ ትደውላለች የምር ደውላ እንዲሆነ እንዲሆነ እንዲሆነ ትላለች። ወገዋችሁ እንደዚህ አይነት መንፈስ ያለባችሁ ሴቶች ምን ላደርግ ነበረ? የማንጎ ጭማቂ ምን አይነት ስም ነው?

ለክርስቶስ ተከታይ ልጅ እያለሽ የነበረሽ እምነት ምንድን ነው? ፕሮቴስታንት። ሁለቱም ስራ ትሰራለሽ? ተማሪ ግን ነው የምትማሪ

እህቶችሽ ናቸው ወይስ ጓደኞችሽ? ዘፈኑን ቀንሱ እያሉ በእንግዲስት ሰላም ደሩ ሰላም ያሳድራችሁ። ምን እንደሚወስዱም አናውቅም ዘንድሮ። እኔ በጣም አዎ ታፕታፕ ታፕ እያረጋችሁ እስካሁን ሃምሳ ስምንት ሺ ነው እንዴ? የሚገርም ነገር እኮ ነው። እስቲ ታፕታፕ አድርጉ። አለ አቶ ጆከር እንዴት ነህ? ደና ነህ? አይቼህ አላውቅም። ምን ሆነህ ነው የጠፋኸው? አዎ እየገባው አይደለም እኮ ለምን የሆነ ፕሮጀክት ነበረብኝ እሱን እያስተካከልኩ ነበር። በቀደም ለት ነው ያየሁ። ከትላንት ወደ ሰሞኑን እንዲሁም በሽ ነው። እንዴት ነው የራሱ የሀብታም ፊት መስሎ፣ ብር በዛብኝ። ሰራለሁ፣ በደንብ ሰራለሁ። እኮ ትሰራለህ? ሰራለሁ፣ ግን እዚህ አሁን ቲክቶክ፣ የቲክቶክ ጊፍት ደግሞ ቀነሰ። ምንድን ነው ጉዱ? ጥጫዋታው አሁን በምን እንጮት? በአንበሳ ነው ይታወቅ። ትንሿን ትልቁን? ኧረ በትንሿ ሆነ። በልቼ እመጣለሁ አሁኑኑ ዘግቼ እግዚአብሔር ለሶስት ሆነን ተጮተን አንተ ብቻህን ማለት ነው። አሁን ተማ ብለን ነው። ምን ገባህ? በምን እንመንህ? መተህ እንደምታወርድ እኔ እሰጥሃለሁ። እኔ ቅጣት አደርግልሃለሁ። ችግር የለው። አይ ቅጣት ሳይሆን ያልቀጣማ፣ ባሸነፍም መተህ፣ እንዴት ነው የምትሰጠኝ ነው? እኔ ዘግቼ መጥቼ እሰጥሃለሁ። ማርያም ግን አንተን አሪፍ ቅጣት እቀጣለሁ። ወላይ ወላ ብልሃል፣ መዋሸት የለም ወላይ ያልኩ። ግን እኔ የሰጠውን ቅጣት ትቀበላለህ? ከባድ ካልሆነ ማድረግ የምችለው ከሆነ ችግር የለውም። ማድረግ ማለት ሰው ልጅ ሆነ ምድር ላይ ሆኖ የማታደርገው ነገር አለ? ራቁትን ሁን ካልገኝ አልሆንም። ራቁት እኳ አይቀበልም ቲክቶክ አይዘጋሚን አይታእናት ትምህርት ግን ቲክቶክር ቃን ቢቀበል መጀመሪያ አንተ ነበር የምታሳይ። ታፕታፕ አድርጉ ጋይስ፣ የመጀመሪያ ጌሜ ነው። ታፕታፕ አድርጉልኝ። እሺ ታፕታፕ አድርጉ ከአምስት ሺህ በል ላክ ታፕታፕ ለማድረግ ተዘጋጁ ጋይስ ኤቭሪዋን ማለት ነው። አንድ ሺህ ሰው አላችሁ። ታፕታፑ ብቻ ሶስት ሺህ ይግባ። ኢትዮጵያ ያሉ ገመሮች እኮ ጠንካራ ናቸው ጋይስ፣ በጣም በጣም ማንም የሚደርስባቸው